በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ምእመናን እንደምን አደራችሁ፣ እንደምን ዋላችሁ? እንኳን ደህና መጣችሁ። እኔ በእውነት ብዙ መናገር ያው ለመናገር ጊዜ ያስፈልጋል። ጊዜ መውሰድ አልፈልግም። በአጭሩ ስለ ዲያቆን መኩሪያ ጉግሳ እንዴት እንደተዋወቅንና ቤተ ክርስቲያኔ ላይ በጽናት እንድቆም የረዳኝን ያገዘኝ ወንድሜ ነው እና በመጀመሪያ ወደ ቤተ ክርስቲያን ስመጣ ያው እናንተ የምታቁኝ በዘፈኑ ዓለም ነው። በዘፈኑ ዓለም 24 ዓመት አገልግዬ 24 ዓመት ዘፍኜ ወደ ዘፈን ወደ ዝማሬ ዘፈኑን አቁሜ እግዚአብሔር በልቤ ውስጥ የገለጠልኝ ነገር ኖሮ ዓለም ከንቱ እንደሆነች በእውነት በራሱ አስተምሮ ሳላስበው ወደ ሆስፒታል በገባውበት ሰዓት ሞት እንዳለ ለካ ዝነኝነት እንደሚያቆም ሁሌ እየዘፈንኩ እንደማልኖር የገባኝ በድንገት ወደ ሆስፒታል በገባሁበት ሰዓት ነበረና የልብ ቀዶ ጥገና ለማድረግ ድንገት ነው የገባሁት ለቼካፕ ብቻ ሄጄ እና በዛን ሰዓት ምንድን ያልኩት እግዚአብሔር ሆይ፣ ሀያ አራት ዓመት ዘፈኝ ያለው ሃያ አራት ሰዓት ስጠኝና አንድ ቀን ላመስግን ብዬ ኦፕራሲዮን ክፍል ነበረ የተሳልኩት። እግዚአብሔር ያ ቀዶ ጥገና በሰላም ተጠናቆ እንዲህ እንደምታዩኝ አንዴ ብቻ አይደለም ሶስቴ የልብ ቀዶ ጥገና አርጌ እንደገና እንዲቆም የረዳኝን አምላክ ቆርጬ ወደ ዝማሬ ወደ ቤተ ክርስቲያኔ፣ እኔ እንደውም እዘምራለሁም ብዬ አላሰብኩም። በቃ ዝም ብዬ ምዕመን ሆኜ ለመኖር ነበር የመጣሁት። በኋላ በቨርጂኒያ በልደታ ማርያም ላይ የዝማሬ ምሽት የገቢ ማሰባሰቢያ ተዘጋጅቶ ነበር። እዛ የዝማሬ ምሽት ላይ ጋሽ ማሙድ በዛ ወርቅ ሌሎችም አርቲስቶች ዘማሪያን ነበሩ፣ የቤተ ክርስቲያንና፣ ያንን ዝግጅት ያዘጋጀው ዲያቆን መኩሪያ ጉግሳ ነበረ። እኔን አያውቀኝም ነበር፣ ስለ እውነት በፍጹም አውቀኝም። እኔ ግን እዛ እንደ ምእመን ሆኜ ተገኝቼ ነበርና አንዲት አለም ከበደ የምትባል ዘፋኝ እባክን፣ ዲያቆን መኩሪያ፣ አቦነሽ አድነው እኮ ዘፈን አቁማ በፍጹም ወደ ቤተ ክርስቲያን ልትመጣ ዝግጅቷን ጨርሳለች እና እባክን ወንድም ሁና ትብላ፣ አስተዋወቀች እንዴት እንደደነገጠ ይሄ በቃ እንደ መንጠቅ እንደ መንጠቅ ያክል ነው። ነጥቆ እውነት አንቺ ዘፈን አቁመሽ ወደ ቤተ ክርስቲያን የምትመጪ ከሆነ ሙሉ የካሴትሽን ግጥም እኔ ነኝ የምሰራልሽ ብሎ ነው የነጠቀኝ። ስለዚህ ከመጀመሪያ መዝሙሬ ላይ የከሰጠኝ መዝሙር ተነሱ ለምስጋና ተነሱ ለዝማሬ ለዚህ ላብቃን እንዘምርለት በዙፋኑ ፊት እንስገድለት ይላል። የመቤታችን ደግሞ ሳይተክሏት ውሃ ሳያጠጧት ያፈራች የአሮን በትር ናት። የልብሱን ጫፍ ረስንቱን በእልላችኋለሁ እና ጊዜ የለም እነዚህን ጽፎ አዘጋጅቶ ዘምሬ እንደገና በዝማሬ ብቻ አይደለም። እኔ የሚገርመኝ ከመኩሪያ አንድ ነገር ስብከት። እንግዲህ እዚህ እፊቴ ላይ የምታዩቸው አሁን የዘመሩላቸው አገልጋዮችና ዘማሪያኖች ከልጅነታቸው ጀምሮ ልጅነታቸውን፣ ጎልማሳነታቸውን ለቤተክርስቲያን ሰጠው ሲዘምሩ ሲያገለግሉ የኖሩ ናቸው። እኔ ደግሞ በዘፈን 24 ዓመት ሌላ ዓለሙን ሳገለግል ቆይቼ ነው። እንግዲህ ሳይገባኝ እንዲገባኝ አድርጎ እዚህ ቦታ እንዲቆም እንድቆም ያደረገኝ በእውነት እንደነዚህ አይነት ወንድሞች። ሌላው ደግሞ ክብሬ ነ ክብሬ ነ የሚለውን መዝሙሬን ደግሞ ቀሲስ አሸናፊ ገብረ ማርያም እዚህ ከፍለፊቴ ያለ እንደዚህ አርገው ነው የቤተ ክርስቲያን ልጆች እየተቀበሉኝ እና ትዝ ይለኛል በሚዲያ ላይ ዘማሪ ልትሆን ነው ተብሎ ሲነገር ሰይፉ ደወለልኝ። እንዴ አቦነሽ፣ አራት ዓመት ዘፍነሻል፣ አራት ልጆች አሉሽ፣ እንዴት አርገሽ ነው ምትኖሪው? ሲለኝ ድንግጥ ብዬ እንዴ እኔ እኮ የምመጣው ወደ ዝማሬ ነው፣ እንኳን ዘምሬ እኮ ዘፍኜም ያኖረኝ እኮ እግዚአብሔር ነው። ስለዚህ እግዚአብሔር ያኖረኛል አልኩት። ይኸው ዘፈን ካቆምኩ አስራ አራት አመት ሆኖኛል። እና ቁጥር ሁለት መዝሙሬን አሁንም እንደዚሁ ሙሉውን እሱ ጽፎ ሰሞኑን ከአንድ ወር በኋላ ከአንድ ወር በፊት የተለቀቀ ዛሬ ለእኔ አዲስ ማለዳ ነው ዛሬ ለእኔ ፍጹም አዲስ ቀን ነው የሚለውን ዝማሬ አሁንም ዲያቆን መኩሪያ ጉግሳ ነው የጻፈልኝ። በእውነት እግዚአብሔር ዘመንህን ይባርክ፣ ልጆችህን ይባርክ፣ ብዕርህ አይንጠፍብህ። እኔ በጣም የሚገርመኝ ስለ ዲያቆን መኩሪያ ጉግሳ የሚኖረው አሜሪካን ሀገር ነው። ሶስት ልጆች አሉት፣ ባለቤት አለችው። እንግዲህ የአሜሪካን ሀገር ኑሮን እንዴት መንፈስ እንደሚረብሽ እንዴት ጊዜ እንደማይሰጥ ጊዜ በሌለ በሌለ ጊዜ እንደገና መንፈሱ ደግሞ ምንም ቢሆን እንደ ሀገር አይደለም፣ በደብሩ ላይ አይደለም። እየገጠመ ያለውና ምናልባት ኡበር እየነዳ ሊሆን ይችላል ጥግ ኡበሩን አጥፍቶ ጥግ ላይ ይዞ ግጥሙን ሊገጥም የሚችለው በተመቻቸ ሁኔታ ቢሆን ምን ሊገጥም እንደሚችልና የቤተ ክርስቲያናችን ቅርስ የሆነ ልጅ እንደሆነ እንድታውቁ ነው። እግዚአብሔር ዕድሜህን ያርዝመው። እና እራሱ እንግዲህ ከጻፈልኝ ላይ የልብሱን ጫፍ ብነካው አዳይንጌታዬም ብጠጋው ቀጢላል ደሜን አምናለው ፈዋሼም እርሱ ብቻ ነው እያልን አብረን እንዘምራለን። በክራርና በማሲንቆ የምታጅቡኝ ወንድሞቼ አብረን እንዘምራለን።

ልቁም ተፈወሼ፣ ቀሚሱን ዳስሼ፣ የልብሱን ጫፍ ብነካው፣ አዎ ጌታዬም ብጠጋው፣ ቀጭላል ደሜ ና አምናለው ፈዋሼም እርሱ ብቻ ነው። አስራ ሁለት ዓመት ኖርኩኝ ተገልዬ፣ እያነባው መረት ስደት ከገላዬ። አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አታቁሙኝ የኔን ልንካው መድኃኒቴ

ቀሚሱን ነክቼ እድን አለው። ዛሬ የልብሱን ጫፍ ብነካው አዳይንጌታይም ብጠጋው ቀቲላል ደሜናምናለው ፈዋሽም እርሱ ብቻ ነው። ልብሱን ጫፍ ብነካው አደንጊጠይም ብጥጋው ቀጥላል ደሜ ናምናለው፣ ፈዋሽም እርሱ ብቻ ነው። ጎበዝ ትባሉ ሰዎችን አልፌ ቆምኩ። እንደገና ስሙን ተደግፌ ቀሚሱን ስነካው፣ ደሜ ወዲያው ቆመ። ኃይሎቶኛል ብሎ ባሪያውን አከመ። ሁሉ ቢጸየፈኝ፣ እርሱ ግን አከመኝ። በስስት እያየኝ በሰላም ሂጂ አለኝ። የልብሱ ጫፍ ብነካው አዳንጌ ታይም ብጠጋው ቀጥ ይላል ደሜ አምናለው፣ ፈዋሽም እርሱ ብቻ ነው። የልብሱ ጫፍ ብነካው አዳንጌ ታይም ብጠጋው ቀጥ ይላል ደሜ አምናለው፣ ፈዋሽም እርሱ ብቻ